አንተ ጠጋ ጠጋ ስትል ቀረብ ስትል አገልጋይ ስትሆን ስትቀባ የእግዚአብሔርማ አዕምርህም የኢየሱስማ የኢየሱስ ነው። ልብህን አዘጋጅ፣ ከፍታ ሊሰጠ ነው። ኢሳይያስ 58 ቁጥር 14 በዚያን ጊዜ መጽሐፍ ቅዱስ በዚያን ጊዜ ወይም በዚያ ቦታ ካለ አንድ ስፔሲፊክ የሆነ ለዚህኛው ግብዓትና መሰረት የሚሆን ነገር ዛጋ ተቀምጧል ማለት ነው። ቁጥር 13 ላይ ለዚህ ጊዜ የሚሆን ለዚህ ሁኔታ የሚሆን እዛጋ አንድ መርሃል። ለዚህ ጊዜ ሰንበትን ብትቀድሰው፣ ሰንበትን ብትለየው፣ አምልኮ ቢኖርህ ከእግዚአብሔር መቅደስ ባጠፋ ከህልውናውና ከደጁ ባጠፋ ነው የሚለው። አዎ እግዚአብሔርን ያከበረ ይከብራል። ሰንበት የቁብ አይደለም፣ የድር አይደለም፣ የሰርግ አይደለም፣ የፀጉር መሠሪያ አይደለም። ሰንበት የኢየሱስ ነው። በዚያን ጊዜ በእግዚአብሔር ደስ ይለሃል። በምድር ከፍታዎች ላይ አወጣሃለሁ። የአባትን ያዕቆብን ርስት አበላሃለሁ ይህንን የእግዚአብሔር አፍ ተናግሯልና። ይህን ማን የተናገረው? የእግዚአብሔር አፍ ይሄን ተናግሯልና። በእግዚአብሔር ደስ ይለሃል። በምድር ከፍታ ላይ ማንም አያወጣም። ተንፋቀህ አትወጣም። በሲስተም አትወጣም። በጮሌነት እኔን ራሴ ጎትቼን ማወጣ። የምድር ከፍታዎችን እሰጥሃለሁ። ከዛስ ያዕቆብን ርስ አበላሃለሁ። ይሄ የእኔ አፍ ተናግሯልና የሚለው እግዚአብሔር። ከፍታው ይገባል። ታችሁ ያንተ አይደለም፣ ከለቀው ያንተ አይደለም፣ ስር ያለ ቦታ ያንተ አይደለም። ከፍታው ነው ያንተ። በሱ ደግሞ እግዚአብሔር ያወጣል። ያላስቀመጣችሁ ቦታ ላይ የተቀመጣችሁ ሰዎች፣ ስር ያላችሁ ሰዎች፣ ለቅባታችሁ፣ ለብርሃናችሁ፣ ለድምጻችሁና ለመልእክታችሁ የማይመች ቦታ ስር ያላችሁ ሰዎች እግዚአብሔር ሲመጣ መጀመሪያ የሚያደርገው ቦታን ነው የሚቀይረው እግዚአብሔር ስፍራ ሊቀይር ይመጣል። የማትሰማበት ቦታ ላይ አትቀመጥም። ለወንጌል የማይመች ቦታ ላይ ያላችሁ፣ ለድምፅ የማይመች ቦታ ላይ ኢየሱስን ለማብራት ሻይን ለማድረግ የማይመች ቦታ ላይ ያላችሁ ሰዎች እግዚአብሔር ድምፃቸውን የሚያጎላ ከፍታ ላይ ያስቀምጣቸዋል። ኃጢአት በመጀመሪያ ያሳጣን ቦታ ነው። እግዚአብሔር ሲባርክህ የመጀመሪያው የሚባርክህ በእህልና በጥራጥሬ ሳይሆን በፖዚሽን ነው፣ ቦታ ነው የሚሰጥህ መኪና አይደለም የሚሰጥ። ትዳር አይደለም የሚሰጥ። ሲባርክ ቦታህን ያስይዘሃል። ቦታ ማግኔት ነው፣ ይስባል። ከፍታህ የመጎተት አቅም አለ፣ የመሳብ አቅም አለ። ስለዚህ ኃጢአት በመጀመሪያ ያደረገው ነገር ምንድን ነው ስትሉ ምግብ እንዳንበላ አይደለም ያደረገን፣ ሚስ ፖዚሽን አደረገ። በግሪክ ዲካዮ ነው የሚለው። ድካዮ ማለት እግዚአብሔር አስተካክሎ አስቀመጠን ማለት ነው። ኃጢአት ሚስ ፖዚሽን ወደማትሰማበት ቆርቆሮ ነው የሚያደረግ። ጽድቅ እግዚአብሔር በክርስቶስ ኢየሱስ የሰጠን የባረከን፣ ምግብ አይደለም በሰማያዊ ስፍራ አስቀመጠ። ኤፌሴው ምዕራፍ ሁለት ቁጥር ስድስትና ስምንት በሚመጡ ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠው ጸጋው ባለጸጋ እንደሆነ ያሳይ ዘንድ ከእሱ ጋር አስነሳን በክርስቶስ ኢየሱስ በሰማያዊ ስፍራ ከእሱ ጋር አስቀመጠን። ትልቁ ክፋት ትዕቢት፣ አመፃ፣ ኃጢአት ሚስፖዚሽን የሚያደርግ አሁን ላሳይ ሌላ ፐርሰን ሌላ ርሰን ላሳይ። ሰው በኃጢአቱ ሚስፖዚሽን ካደረገ በኋላ ሪፖዚሽን ተደርጎለት እግዚአብሔር በአብቀኝ አስቀምጠው። ሌላው ማን መሰለ? ሰይጣን ሲያሸበሽም የእግዚአብሔር አማረው። አንተ ጠጋ ጠጋ ስትል ቀረብ ስትል አገልጋይ ስትሆን ስትቀባ የእግዚአብሔርማ አእምርህም የኢየሱስማ የኢየሱስ ነው። ጠጋ ሲል ዝም ብሎ መዘመር አይከብድም። አለ ይዘመርልኝ እንጂ አለ ብሎ ለእግዚአብሔር መዘመር ሁሌ አይከብድም። ዘላለም እግዚአብሔር ነው እንደሚዘመረው ይዘመር እንጂ አለ። ሳስጠጋ ሳቀርብህ ጋርደኝ ስልህ ኪሩቤል ስልህ! እንደው ቆንጆ ቅኔና ውዳሴ አንተ ጋ ይገኛል ስልህ ጭራሽ መዝሙሯን ልትወስዳት አለ። ራእይ አስራ ሁለት ቁጥር ሰባት በሰማይ አሁን ሰልፎነ እግዚአብሔር ሰይጣንን ሲያየው ወንበር አማረው ሚካኤልና መላእክቱ ዘንዶውን ተዋጉት በሰማይ ስፍራ አልተገኘለትም። ሚስ ፖዚሽን አለምን ሁሉ የሚያስተው ዲያብሎስና ሰይጣን የሚባል ታላቁ ዘንዶ እርሱም የወደቀው እባብ ተጣለ። አሁን ሰይጣን ከሰማይ ወደቀ። ሚስ ፖዚሽን አሁን ሰይጣን ምንም አቅም የሌለው የተዋረደ አለቅነቱ የተገፈፈ አለቅነቱ መገፈፉን ሁሉ ያየ አታላይ ቁጭ ሚስ ፖዚሽን ስፍራ አጣ። አንድ ንጉስና አንድ ልጅ ነበረ ይባላል። ንጉስ ልጁ አስቸገረው። ልጁ የሚቀመጠው ልዑል የነገ ወራሽ ነው፣ በቀኙ ነው የሚቀመጠው። ልጅ አስቸገረ፣ በጣም በጠበጠ፣ ረበዥ ልጅ። ከዛ አባት መኳንንቶችን ሁሉ ድግስ ደገሰና የዛሬው ድግስ ደስ የማያሰኝ ቢሆንም አንድ እርምጃ ልወስድ ነው አለ። ልጅ እያሰደበኝ ስሙን እያስጠፋ ስላለ ዛሬ አንድ ቅጣት ልቀጣው ነ ምንድነው ቅጣቱ? ብሎ ሰው ሁሉ ሰፍ ብሎ ሲጠብቅ ከወንበሩ እንዲነሳ ነው አለ። ልጅ ተነሳ ከወንበሩ ወንበር። በጣም የወሰደበት ቦታ በጣም የወሰደበት ቦታው ሲወስድበት ፈረሱ ተወሰደች። ቦታው ሲወስድበት እጩኛው ሸሸችው። ሸሸቹ። ቦታው ሲወስድበት ባለሟሎቹና ሎሌዎቹ አልታዘዘዋሉ። እኛ እኮ የታዘዝነው ለቀይነትህ፣ ለፀጉርህ፣ ለቁመትህ ሳይሆን ለቦታ ነው። እሪ ተባለ። ሽማግሌ ተላከ። እርቅ ይፈጠር ተባለ። እርቅ መጣ። ልጅ እንደገና ከስንት ጊዜ በኋላ ድግስ ተደገሰ። ልጅ ፊት ለፊት ቆሞ አባት እዚህ ሆኖ ሽማግሌ መሃል፣ እርቅ ይደረግ። እሺ አባት እንደዚህ አለ ልጄ ነው ምሬዋለሁ አለ። ከዛ ልጁ ተጠየቀ፣ አንተስ ምን ትፈልጋለህ? ፈረስ ይመለስ ተባለ። እጮኛ ትመለስ አልፈልግም? እና ምን ይሰጥ ቦታው ሁሉን ያሳጣኝ ቦታ ላይ ስለሆነ ሁሉን የሚመልስልኝ ቦታ ላይ ነው አለ። ዛሬ አንድ ሰው ሪፖዚሽን ያደርጋል፣ ቦታው ላይ ይቀምጣል። ለሰማያዊ ስፍራ አደለም፣ ያወራሁት እግዚአብሔር ተቀመጡ ብሎ በሰጣችሁ ቦታ ላይ ሚስ ስላደረጋችሁ፣ ስፕሪቹዋል ህይወታችሁን ስላቀለላችሁ ከዚህ በኋላ ከፍታው እግዚአብሔር የልብህን ሰገነት የያዘው እግዚአብሔር ትርፍሽ አይሆንም። እሑድ እሑድ የምትመጭበት ትርፍሽ አይሆንም። እግዚአብሔር እሑድ አራት ሰዓት ትዝ የሚልህ የልብ ንጉሥ የልብ ጌታ። ትክክለኛውን ቦታ ስሰጠው ትክክለኛውን ቦታ ይሰጣል። ልጅ ከወንበሩ ከመውጣቱ በፊት ከአባቱ ልብ ወጥቷል። አሁን ያለበት የተመደበልን ነው። አሁን ያለ ሥቃይ የታየልሽ ነው። እውነት እግዚአብሔር አንዳንዶቻችን ላይ አሁን ያየው ነገር ነው። የምንኖረው ያለውን ነው የምንኖረው። ትልቅ አምላክ ይዘን ያለውን ነው የምንኖረው አይደለም። ዛሬ አንድ ኦርደር ይስተካከላል። በከ አስር ቁጥር ሰባት ሰነፍ በታላቅ ማዕረግ ተሾመ። ጨረሳቸው በቃ። ሰነፍ ቦታ ሲያገኝ አጥለቀ አጥል። ሲነግስ ባለጠጎች በተዋረደ ቦታ ተቀመጡ። ባሪያ ፈረስ ላይ ወጣ። ባሪያ ቦታ ይዞ መሳፍንት የባሪያውን ፈረስ ይጎትትላል። ዲስኦርደር ሚስ ፖዚሽን ተዛባ፣ ተቃወሰ፣ ተፋለሰ። ነገሮች ሁሉ ብትንት ናቸው ወጡ። ይህንን ክፉ ነገር በምድር ላይ አየው። ምን ምን አይተስሉ ከፍታ ላይ መቀመጥ የነበርባቸው ዝቅ አሉ። ዝቅታ ላይ መቀመጥ የነበረባቸው ከፍ አሉ። ባሪያ በፈረስ አየው፣ ጌታ ምድር ላይ አየው። ተፋለሳል። ከዚህ በኋላ ቦታውን ትይዘዋለህ።

ራሰው ተሰብስቦ የሚመራት የተጠሩ ሰዎች እዛ ያልተጠሩ ሰዎች እዚህ። ዛሬ ይሄን ቀውስ እናስተካክለዋለን። ዛሬ የተፋለሰ ቦታ ይይዛል። ገንዘብ ያላቸው ግን ልብ የሌላቸው ሰዎች ገንዘብ ያዙ። አሁን ልብ የሌላቸው ፖዚሽን ያዙ። ቦታውን እኮ መያዝ ያለባት አስቴር ናት። አስቴር እኮ ቦታ ያዘች ማለት አይሁድ አለፈለት። አንድ አስቴር የንጉሥ ሚስትነት ቢያምራት የፀጉር ስሬት ሳይሆን ያማራት፣ ወደ ሞት የሚነደው የአይሁድ ትውልድ እሱን ለመታደግ ያማራት። ማቴዎስ 21 ኢየሱስ አንድ አህያ ፈለግ ውርንጭላ ማለት ዝም ብሎ ትንሽ ነገር እንዳይመስላችሁ። ማንም ያልተቀመጠባት ለጌቶቿ ብቻ የታሰረች መንገድ ላይ ናት። ማንም አይጋልባትም። አንድ ሰው እሷን አህያ መንካት አይችልም። እዛ አካባቢ ደርሰህ አህያ ብትል ለምን የሚላል ። ኢየሱስ ግን እንደዚህ አለ ያች አህያ እቱና አምጧት፣ አለ። የሚያስፈታት ድምፁ ሳይሆን ምክንያቱ ነው። ለምን ትፈታ? ለምን ገንዘቡ ይፈታ? አንዳንዱ እኮ ባይፈታለት ጥሩ ነው። ትጠፋለሃ፣ ቸርቻ እናገኝህማ። ቢፈታለ አንተ ትኖራለህ፣ ሚሊየን ቢፈታለ ትኖራለህ። እሺ ትላለህ፣ እንደ ቀድሞ ትታዘዛለህ። ፍቷ፣ ለምን ለጌታ አንድ ነገር ይፈታል። ኢየሱስ ክርስቶስ አያይቱ ትፈታ አለ። ለምንድን ነው ሲሉት፣ የተጻፈው ይፈጸም ዘንድ። በውርንጭላ ተቀምጦ ወደ ሆሳና ገባ የተባለው ይፈጸም ዘንድ። ዛሬ ልንገ የሚፈታው የሚፈታው ለተጻፈል ነው። ምንድን ነው ሜሴጁ? ሜሴጁ አያው የሚፈታው ለተጻፈል ነው። አያ ዝም ብሎ መጋለብ የለም? ዝም ብሎ መኪና የለም ወዴት ሊወስድህ እሁድ አንተን አናገኝህም ሶደሬ ምን ታያለህ ሶደሬ ጦጣ ጦጣ ታጫውታለህ ሙዝን ይቀማል ይበለ ስላለ እዛ ሄደህ እናገኘው ነኝ ቢዚ ነኝ ቢዚ አይገባቸውም እኮ ይለን እኛን አይገባቸውም እኮ አይረ ህዝቡ እኮ ያይደለም ቦታው ግን። ጌታ ለማን ይፍታ? ለምን ይፍታ? ሀና ትጸልያለች፣ ትጸልያለች። ሰጣት፣ እግዚአብሔር ሰጠ። ልጁ ነው። ቻው አላለችም። ተመልሳ መቅደስ ተመልሳ፣ ያንተ ነው ተመልሳ ውሰደው እግዚአብሔርን ውሰደው፣ የሚል ልብ ይስጣችሁ። ማንንም ሰው በድህነቱ አጠናዋነቅህ ያጣነው በገንዘቡ ነው። ገንዘብ ከፍታ እስካልገዛውና እስካልተቆጣጠርከው ድረስ ከእግዚአብሔር የመለየት አቅሙ ከበር ነው። ሚሊዮን ይምጣ ቀጥ፣ ትሪሊዮን ይምጣ ቀጥ። በዛው ሰዓት ቸርች፣ በዛው ሰዓት አምልኮ። ዳዊት በግረኛ ምዛው ነው ካባ ሲደረብለት፣ ሚልኮል እንደዚህ አይዘመርም። ሂጂ ይህን ካባ ያለበሰኝ እግዚአብሔር፣ ባንቺም በአባትሽ አባትሽ ቀላል ሰው መስሎች ነው አይሰጠኝም ነበር። ይህን ቦታ እግዚአብሔር ነጥቆብ አይሰጠኝም። አህያው ለምን ይፈታ? ለምን ቅባት ይሰጥህ ለምን ጸጋ ይሰጥህ ለምን ገንዘብ ይሰጥህ እንጂ እግዚአብሔርውን አጥቶ ነው ከፍታውን አንድ በምሪት ሁለት በመርህ ነው መርህ ልብ ነው ልብን አዘጋጅ ከፍታ ሊሰጥ ነው ዛሬ ይሄንን ሕዝብ በመልካም ልብ ባረኩት ዳዊት በነበረው እንደ ልቤ በተባለ ልብ ባረኩት አምልኮ በማያቆም ልብ ባረኩት አገልጋዮችን በሚያይ ልብ ባረኩት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 ባርካችኋለሁ። ስራው እየሄደ ነው። ስራው እየተከናወነ ነው። ይሄው እንደምታዩት ትልቅ ደረጃ ላይ ደርሷል። አሁንም ደስ ብሎኝ የምነግራችሁ የስራው 55% አልቆ የቀረችን 45% ናት። ይሄንን 45% ተረባርበን እንግዲህ ደግሞ የእግዚአብሔርን ቤት ሰርተን ትውልድ የሚያመልክበት ታጋንንት ስርዓት ሰው ነፃ የሚወጣበት ብዙ